አበረታቱ ለማለት እወዳለሁ። እንግዲህ ተወዳጁ ተወዳጁ ነው የመጣው ጽናት ደራማ እንግዲህ ዛሬ ተለቋል ማለት ነው። በነገራችን ላይ ጽናት ከዚህ በኋላ ማልቀስ የለባትም። ለምንድን ነው ኪራ እንደዚህ የምታደርገው? ለምንድን ነው ቆራጥ የማትሆነው? ለምንስ ከዚህ በላይ ጽናት ትሰቃያለች? ስለዚህ ቤትን አስፈንቅለ አስወጣት፣ በቃ ያረገችውን ታድርግ የሚሉን ብዙ ሀሳብ የሚሰጣሉ ማለት ነው። በነገራችን ላይ መሆን ያለበትን ነገር ያው በድራማው መልኩ ይሆናል ማለት ነው። እንግዲህ ከዚ ጋር መግቢው ላይ እንዳያቸው ፅናትና ቤቲ እንትን እያሉ ነበር። ቤቲ ያው ኪራን እያወራሽ ነበር ሳታቅ፣ ዝም ብላ በማስመሰል ደረጃ እያወራሽ ነበር፣ ያው ቁርሲሽን በላሽ አልበላሽ ምናም ብሎ ማስመስሎ እየጠየቃት ምናምን እንደሚመስል እንትን እያወራች እያለ ባንዴ ሁለት ሰው ማውራት ይችላል? ያ ማለት እኔን እያወራኝ ነው። እንደገና እንዴት ካንች ጋር ሊደውል ቻለ? ወይም ደግሞ ሊያወራ ቻለ? እያለቻት እየጠየቀቻት ነበረ ማለት ነው። እና ያው እንግዲህ ኬራ ደግሞ ምንም ግራ ተጋብቶ የሚያደርገው ነገር ሲያጣ ይብን ራሱ ወደ ራሱ ቤት መግባት ራሱ እንትን አልነበረውም ማለት ነው። በቃ ለመግባት በጣም ቤት ውስጥ ያለው ነገር ጥሩ ስላልነበረ ጥሩ ስላልነበረ ለመግባትም እጅግ በጣም ፈርቶ ነበረ። ናሆሚ መጣ። ለምንድ ነው በር ላይ ቆምኮ? ለምንድ ነው ወደ ቤት የማትገባው? ምን ሆኖ ነው? ምን እያሰብክ ነው? ይህን በራስ ቤት እኮ ቤት በቃ ዝም ቤት እየዞርክ ያለው በማለት ይጠይቀዋል። ማለት ነው በቃ ቤት ውስጥ መግባት ፈረሁኝ፣ ግራ ተጋበው፣ ያለውበት ነገር ሁሉ ግራ ተጋብቸ ያለሁኝ በማለት ይመልስለታል። እንግዲህ በባለፈው ፓርት ላይ ናሆሚም እጅግ በጣም በኪራ ውሳኔ እንተናዶበታል ነው እንደዚህ የሚቀያየርህ በማለት እንግዲህ ኪራም ኪራን ተናግሮት ነበረ እና ቆራጥ አለመሆኑ እጅግ በጣም ናሆሚን እያናደደው ነበር። ጽናትን ደግሞ እንደዚህ ድግም ዳግሞ ልቧን ሲሰብራት እጅግ እንትን ብሎታል ማለት ነው። ሆኖም ግን ያው ናሆሜ ከገባ በኋላ ጽናቱ ወጥታ ነበረ ጽናት ጋር አውርተዋል ማለት ነው ወድሻለው መውደድ ግን ደግሞ ከኔ እንድትርቂ እፈልጋለሁ በቃ እኔ ለአንቺ አልሆንሽም ደጋግሜ እጎዳሻለሁ ስለዚህ ያለው አማራጭ ደግሞ አንቺ ከኔ ጋር እንድትርቂ ነው ስለዚህ እባክሽን እራቂልኝ በማለት ነግሯታል ማለት ነው ደጋግማ ጠይቋለች ወደ ቤትም ገብታ ጠይቀዋለች እውነት ግን ነው ከምርህን ነው ለምንድን ነው እንደዚህ ያልከኝ ከሳምንት በፊት እንደምትወደኝ እንደምታፈቅረኝ ስንት ነገር ያላሰብኩትን እንዳስብ ያረከኝ ያ ሁሉ ነገር ለምንድን ነው ላትወደኝ፣ ላታፈቅረኝ፣ ለምን እንደዚህ አደረክ ብላም ጠይቀው ነበረ። ግን ደግሞ በቃ ያ ትናንት ነበር። አሁን ላይ ደግሞ አልፈልግም አልኩሽ፣ በቃ ውጭልኝ በማለት እንግዲህ እንድትወጣ ሆኗል። እና ሆሜም እንዲሁም ደግሞ መራዊትም እኔ የመጣሁት እኔ የመጥቁት ለአንተ ብዬ ነበር። አንተን እናሷን አንድ ለማድረግ ነበር ለዚህ ነበር ወይ የጠራህኝ? ሳምንት ለማይሞላ ፍቅር ነበር ወይ የጠራህኝ? ለምንድን ነው እንደዚህ የምታደርገው? በማለት እንግዲህ መራዊትም ኪራን ተቆጥተዋለች ማለት ነው። ሲቀጥል ጽናትን ለማጽናናት ደግሞ ወደ ጽናት ቤት ሄዳ ነበር መራዊት ማለት ነው። ጽናት እያለቀሰች ነበር፣ እና በቃ ታልቅሽ፣ አይዞሽ እያለች ስታጽናናት ነበር። ያው በመሀል አብረው በነበሩበት ሰዓት መራዊት እና ጽናት አብረው በነበሩበት ሰዓት ያልታወቀ ስልክ ተደውሎላቸው ነበረ። ስለዚህ የተደወለው ስልክ እንግዲህ ያው እሷ ጽናት የማታውቀው፣ ጽናትን ግን በደንብ የምታቃት ሰው ነው የደወለላት ማለት ነው። ምክንያቱም እንግዲህ ኬራ ከአንችን ሊርቅ የቻለው ና አንችን አልፈልግም አልወድሽም ብሎ በቃ ነገሮቹን እንድትርቅ ሲጀምር አልወድሽም፣ ራሷ ልወድሻለው ግን ደግሞ ከኔ እራቂ በቃ ያላት ማለት ነው። ስለዚህ አንችን እንድትጎጅ ስላልፈለገ ነው ላንች ብሎ ነው ይሄን ያደረገው በማለት ትመልስላታለች፣ ትነግራታለች ማለት ነው። ሌላ ምንም አይነት ጥያቄ ስትጠይቃትም ምንም አልነበረች ማለት ነው እና ጽናትም መጀመሪያም ገብቶ ነበር። በነገራችን ላይ በመጀመሪያው ፓርት ላይ በባለፈው በተለቀቀው ፓርት ላይ ራሱ ብላለች፣ የሆነ ነገር ብታደርገውና የሆነ ነገር ብታስገድደው ነው በቃ ፊቱ ላይ የሆነ ስብራት ታይቶኛል። ደስተኛ ይብን አይደለችም፣ ቤቴ በመንጣቱ ደስተኛ አይደለም። ስለዚህ የሆነ ነገር ሆኗል፣ በማለት እንግዲህ በፊትም ጠርጥራ ነበረ። ስለዚህ ያ ተደውሎ ስልክ የተነገራትን ስሰማ ደግሞ እኔም ጠርጥሬ ነበር አስቤ ነበረ። ስለዚህ ኬራ የሆነ ነገርማ ተደርጓል የሆነ ነገርማ አድርጋለች ች ተንከሲስ በማለት እንግዲህ ስለዚህ ይሄ ነገር እንዴት ነው መፍታት የምችለው? ደግሞ ቆም ብላ በማሰብ ደግሞ ኬራን እኮ የሆነ ነገር ተናግሬዋለሁ ሰድቤዋለሁኝ፣ በማለት አስቀይምኩት በማለት እንደውም ራሷን ጥፋተኝነት ስሜት እየተሰማት ነበረ ጽናት ማለት ነው መራዊትም የሆነ ነገርማ ማቀድ አለብን፣ በቃ ይሁን ነገር እናቀድ። ምን ብታደርገው ነው ግን እንደዚህ ያደረገችው? በማለት እንግዲህ ቀታ ወደ እቅዳቸው እንግዲህ ተመልሳ፣ ጽናት በድሮ ስራዋ ለመቀጠል ነው። ያ ማለት እንግዲህ በነ ኬራ ቤት የሰራተኝነት ስታገለግል በነበረበት ሰዓት አሁንም በዚያ ስራዋ ለመቀጠል ነው። ስለዚህ ይህን ሀሳብ ደግሞ ከጽናት ጓደኛ ወይንም ደግሞ ጽናት እንዲሁም መራዊት ሆነው ሶስታችን በማሰብ ቀጥታ ሀሳቡን ወደ ተግባር አምጥተውታል ማለት ነው። በነገራችን ላይ የጽናት ድራማ ደስ ከሚል ነገሮች ምንደወ ታውቃላችሁ? ነገሮችን ተልተሎ ያከናውናሉ ማለት ነው። በቃ ስሬስ በሆኑ ነገሮች ላይ ነው የሚሄዱት ማለት ነው። አይብዛዛም አሁን በዚህ ላይ በጣም ብዙ ፓርት ማስኬድ ይችሉ ነበር፣ ግን ደግሞ እጠር ምጥን ካለው ላይ ከዋናው ላይ ነው የሚሄዱት ማለት ነው እና ዛሬ ከቤት ወጣ ዛሬውኑ ተመልሳ ወደ ኪራ ቤት ተመልሳለች ማለት ነው እና በጣም የሚያንጠለጥሉ ወይንም ደግሞ የሚያቋቁ ፓርቶች ነበሩ፣ እዚያ ላይ ራሱ ማቆም ይችሉ ነበር፣ ግን ደግሞ በቃ ነገሮቹን ፍጥንጥን አድርገው የሆነ በቃ በተወሰነ ሰዓት ላይ መጨረስ ይፈልጋሉ። ለተመልካችም እንዲህ አይነት ሀሳብ ጥሩ ስለሆነ ማለት ነው። እና እንግዲህ ያው ፅናት ወደ ቤቷ ተመልሳለች፣ ወደ ነኬራ ቤት። እሱንም እንግዲህ ሊቀበለኝ አይችል ይሆናል ምናልባት፣ ግን ደግሞ መሞከር አለብኝ ብለው ይሄን ሀሳብ ተቀብለው ነበር። በእርግጥ ወደ ቤት ስትመጣ እና እዚህ ቤት እዚህ በኋላ እኔ ነኝ መስራት የምፈልገው ከድሮ ስሬ መግባት እፈልጋለሁ በማለት እንግዲህ ልብሶቿን እዛ መታለች ማለት ነው። ናሆሚ ራሱ በጣም ደረገጠ። ይህን ሁሉ ነገር እያደረገች ይህን ሁሉ ግፍ እያደረገብሽ እንዴት ነው አሁን አንቺ በቤት ሰራተኝነት እንደገና ደግመሽ እዚህ እሳ ሰዓት ከሆነ ቤት ልገቢ የምችው በማለት ጠይቋት ነበረ። ቢሆንም ግን በቃ መስራት እፈልጋለውኝ እኔ ከዚህ ነው መስራት የምፈልገው፣ ከነ ኪራ ቤት ነው መስራት የምፈልገው። ኪራም ደግሞ አይቻልም፣ በቃ አንቺ አልፈልግም ስልሽ አይገባሽም እንዴ? በቃ ውጪልኝ፣ አልፈልግም አልኩሽ እኮ በማለት እንግዲህ ኪራም መልሶላታል። እንዲሁም ቤቲ ደግሞ በማልኩና አዎ አንፈልግም አለሽ እኮ በቃ ውጪ እያለች እሷም ደግሞ በማለት ስትናገር ነበረ፣ አንቺ ምንም አያገባሽም በሰው ቤት ነው በማለት እንግዲህ የጽናት ጓደኛም በጣም ቤቲን ስትናገራት ነበረ። አንቺ ምን ሆነሽ እህቱ፣ የቤቱ ባለቤት፣ የእሱ እናት ምንድነሽ እሽ? እያለች እሷንም ስታቃጥላት ነበር። በነገራችን ላይ ማለት ነው እንግዲህ ያው ጽናት እዚያ ሆናለች። ለለቱ ኪራ አላስወጣትም ግን ውጭ ብሏት ነበር አልወጣም ብላለች። ስለዚህ ከነ ኪራ ቤት ያው ያለችው ሰራተኛ አባት ቦታ ምን ችግር የለብኝም ተስማምቼ መስራት እችላለሁ በማለት እንግዲህ ገብታለች። ያለውን ሁኔታ እና እንዴት እንዳደረገችው ቀስ ብላ ለመረዳት ፈልጋ ነው እንጂ በዚያው የመስራት ፍላጎት ኑሯት አይደለም። ግን ደግሞ ኪራ ከተጠመደበት ነገሮች ውስጥ እንዴት ማውጣት እችላለሁ ብላ ያሰበችውና የመጣላት እቅድ እያ ያ ስለሆነ ማለት ነው። በመጨረሻም ጽናት በመንጣቷ በጣም የተናደደችው የተበሳጨችው ቤቲ ደግሞ ወደ ኩሽና ስዳ ሰራተኛዋን እስቲ ባክሽን እ ውሃ ስጭኝ ውሃ መጠጣት እፈልጋለሁ ብላ ውሃን ጠጥታ አደረገች። ከዚያ በኋላ እንግዲህ ልብስሽን አጥቤልሻለሁ ስትላት እሺ ብላ ስትላት፣ እንደገናም የለበሽውን ሱሪ ጅንስ ሱሪም ነበር እሱንም አጥብ ያለው ስትላት፣ አትኝም እንዴት ለምን ብላ በጣም ጮኸች። ምክንያቱም እንግዲህ የጽናት ሙሉ ገላዋን የሚያሳይ ወይንም ደግሞ ኪራን ያስፈራረችበት የቪዲዮ እንትን ስላለ ማለት ነው። እና ያ ፍላሹ እንግዲህ ከታጠበ አብሮ ቪዲዮ እንግዲህ ይበላሻል ማለት ነው። ስለዚህ ተበላሽቶባታል ያ ማለት ኪራን ያስፈራራችበት የያዘችው የጽናትን እንትን ቪዲዮ እንዲጠፋ ሆኗል ማለት ነው። ስለዚህ በጣም አሪፍና ወሳኝ ነገር ነው። ይሄን ከጠፋባት ከሌላት ምንም ማድረግ አይችልም ማለት ነው። እስከዛሬ ከሰራተኛዋ ገና የሰራችው ሴራ ይፈርስባታል ማለት ነው። ይህን ደግሞ እንግዲህ ማንም ማያውቅም፣ የሚያውቀው ሰራተኛዋ ነች። ሰራተኛዋ ደግሞ በጣም በልጇ እየመጣችባት እያስቸገረችባት ስለሆነ ሰራተኛዋም ከቤቲ ጋር እየዛተችባት ነው ማለት ነው። እና እዚህ ጋር ጽናትን መታ ሰራተኛዋ ስታያት በጣም ምንትን ብሏታል እና ምን ሆኖች ነው ብትላት ራሴ ናም ወይ ነው ብላለች። እና ይሄ በቃ እኔ ሰራዋለሁ እረፊ ብላ ትጠይቃታለች ማለት ነው። እኔ ስለአንቺ የሰሙት ሌላ ነገር ነው፣ አንቺ ግን በጣም መልካም ነሽ በማለት በውስጧ ታስባለች ማለት ነው። እሺ በቃ አርፋለሁ ብላ ወደ ክላሷ ትሄዳለች። እና የዛሬ ቪዲዮ ይሄንን ይመስላል ውድ ቤተሰቦቼ ቀጣይ ፓርት እንግዲህ ምን እንደሚከሰት ሁላችንም አብረን በጉጉት የምንጠብቅ ይሆናል። በእርግጠኝነት ይህን ነገር ጽናት ትደርስበታለች፣ ኬራም ሁላቸውንም ይደርሳሉ፣ ነገሮቹ ይጋለጣሉ የሚል ሀሳብ አለኝ። እንግዲህ ቤቴ እንደለመደችው እንደ በፊቱ ትወረወራለች፣ ከዛ በኋላ ጽናት ትቀጥላለች የሚል ሀሳብ ነው ያለኝ፣ እንደኔ ማለት ነው። እና ሸላይ ለምታረጉኝ ለምታበረታቱኝ በድጋሚ እጅግ በጣም አመሰግናለሁ። ለቤቴ አዲስ የሆናችሁ አሁንም የደውሉ ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። በያላቸው በሰላማቸው ይብዛልን። አገራችን ኢትዮጵያን እግዚአብሔር አምላክ ሰላሙን አንድነቱን ያንጣልን ለማለት ትወዳለሁ። ሰላም ሆኖልኝ።